ባለፉት ሰባት ዓመታት በለውጡ መንግስት እየተሰሩና እየተሰሩ ያሉ የልማትና የመልካም አስተዳደር ጥያቄዎች መልስ ያገኙበትና ሀገር በኢኮኖሚ ዘርፍ ልቃ እንድትታይ ያስቻለበት ሁኔታ ስለመፈጠሩ መረጃዎች ያሳያሉ። በሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮም በለውጡ ዓመታት ምርታዊ ለውጥ ስለመገኘቱ ነው የቢሮው ኃላፊ ኢንጂነር ከበደ ጋኖሌ የተናገሩት። በንጹህ መጠጥ ውሃ ዘርፍ ከአንድ ሚሊዮን በላይ ለሆኑ የማህበረሰብ ክፍሎች ተጠቃሚ ማድረግ ስለመቻሉም ነው ኃላፊው የገለጹት ከለውጡ በፊት 2012 ላይ ክልል ከመሆናችን በፊት የክልላችን የውሃ ሽፋን 38 ነጥ 2 ፐርሰንት ላይ ነበረ። ከአነስተኛ እስኬ ከፍተኛ የውሃ ተቋማት ግንባታ በመስራት የውሃ ሽፋን በአሁኑ ጊዜ 64 ፐርሰንት ለማድረስ እየተሰራ ነው ያለው። በማዕድንና በአማራጭ ኢነርጂም በተሰራው ስራ በክልሉ ከ23 በላይ የማዕድን አይነቶች የሚገኙ መሆኑን የጠቆሙት ኢንጂነር ከበደ ጋኖሌ በዚህም ለውጥ መገኘቱን ተናግረዋል። ወርቅ እንደኛ ክልል ባለፉት ዓመታት 619 ኪሎ ግራም ወደ ብሔራዊ ባንክ ማስገባት ተችሏል ማለት ነው። 2369 የሚሆኑ ወጣቶች በማዕድን ተደራጅቶ ስራ ማግኘት ተችሏል። በአማራጭ ኢነርጂ ስራ ዘርፍ ከለውጡ መንግስት ወዲህ ብዙ ስራዎች ተሰርተዋል። ሶላር ከዚህ በፊት እንደ እኛ ክልል የታወቀው በቤተሰብ ደረጃ ነበረ። ወደ ሰባት የትናንሽ የገጠር ከተሞች የሶላር ፕላን ተተክሎላቸው የማብራት አገልግሎት ያገኛሉ ማለት ነው። በመስኖ ፕሮጀክት ልማት በተሰሩ ሰፊ ስራዎች ከክልሉ ባሻገር እንደ ሀገር የገበያ መረጋጋትና በምግብ ራስን የመቻል ለውጥ መታየቱንም የቢሮ ኃላፊ ተናግረዋል። መስኖ ልማት ከለውጡ መንግስት በፊት ወይም ክልል ከመሆናችን በፊት የነበረው የክልላችን አጠቃላይ በዘመናዊ መስኖ የለማ ማምረት አምስት መቶ በታች ነበር። ከመቶ ሀምሳ ሚሊየን ብር በላይ በመደብ ከሀያ ሺህ ሄክታር በላይ ወደ ሰባ ስምንት ፕሮጀክቶችን የጥናትና ዲዛይን ስራ ሰርተን አጠናቀን ኦንሸልፍ ዶክሜንት አዘጋጅተናል። ማለት ጠቀሜታው በጣም ብዙ ነው። አባሳ ዙሪያ እኛ የሚያየ ነው ብዙ ሰው ተጠቃሚ ሲሆን የከተማውን የአትክልት የገበያ ዋጋ እንደሚታዩት ነው ተረጋግቷል። የከተማችን ብቻ ሳይሆን ለሀገራችንም ትልቅ የቬጅተብል ሳብ ነው የሆነው ማለት ነው። ከዚህ የሚወጡት ቬጅተብሎች የተለያዩ ወደ ሀገሪቷ ክፍል ነው የሚጫኑትና ይህ ለውጥ እምርታዊ ነው። በመሱና ብቻ ሳይሆን በኢነርጂው በመጠጥ ውሃው የመጣው ለውጥ እምርታዊ ለውጥ ነው የመጣው።